ከስጋት የሚመነጩ የተለያዩ ጥያቄዎች ይነሳሉ። ግድቡ ለአደጋ ሊጋለጥ ይችላል፣ ከመጠን በላይ ወደ ድንበር ተጠግቷል፣ ወዘተ ወዘተ የሚሉ ጉዳዮች እንደሚነሱ ይታወቃል። በመጀመሪያው በዚህ በስጋቱ ጉዳይ ላይ ልጀምርና ስጋቱ የሚመነጨው የእግርጌ አገሮች የተፋሰሱ የግርጌ ሀገሮች በተለምዶ ሲያራምዱት ከነበረው ፖሊሲ ጋር የተያያዘ አሁን አሁን የሱዳን ህዝብና መንግስት በዚህ ጉዳይ ላይ ያለምንም ጥርጥር ገንቢ ሊባል የሚችል አቋም የያዘ መሆኑ ግልጽ እየሆነ መጥቷል ሱዳን ታሪክ ለመጀመሪያ ጊዜ የሱዳኑ ፕሬዝደንት ከጥቂት ወራት በፊት ለሚዲያ በሰጡት መግለጫ ላይ በአባይ ጉዳይ ላይ ሁሉም አሸናፊ የሚሆንበት አማራጭ ሞልቷል። ስለዚህ ሁሉም አሸናፊ የሚሆንበት አማራጭ መሻት አለብን። ይህንንም እንደግፋለን ብለው ተናግረዋል። በቅርቡም የሱዳን የምክትል ሚኒስትር በዚህ ጉዳይ ላይ የሰጡት ተመሳሳይ አዎንታዊ መግለጫ አለ። ስለዚህ ከሱዳን የሚመጣ ስጋት አለ ብየ አልወስድም። ጥያቄው ዞሮ ዞሮ ግብጽ ላይ ነው የሚያነጣጥረው ግብጽ እስከ አለፈው አመት ድረስ የአሁኑ የግብፅ ነውጥ ምን አይነት ለውጥ ያስከትላል የሚለው ለወደፊቱ የምናየው ነው። ከዛ በፊት የነበረው መንግስት የነበሩ መንግስታት በአጠቃላይ ይከተሉት የነበሩ ፖሊሲ ግን ግልጽ ነው። በአባይ ላይ ምንም አይነት ግድብ ኢትዮጵያ ውስጥ እንዲሰራ አይፈልጉም ነበር። ይህን ለማድረግ ኢትዮጵያ በአባይ ላይ ግድብ እንዳትሰራ የያዟቸው የተለያዩ ስትራቴጂዎች ነበሩ። ለከመቶ አመታት በላይ የቀጠለ ነው። ግብጽ የእንግሊዝ ቅኝ ግዛት በነበረችበት ወቅት ነው የጀመረው ነገሩ። የእንግሊዝ የጨርቃጨርቅ ኢንዱስትሪ በግብጽ ጥጥ ላይ የተመሰረተ ነው የነበረው። የግብጽ ጥጥ በአስተማማኝ መልኩ ለማግኘት ሲባል እንግሊዝ ቅኝ ግዛቶቿን በሙሉ በአባይ ጉዳይ ላይ በአባይ ውሃ የግብጽ አስተዳዳሪ ሳይፈቅድ እንግሊዙ ግብጽን የሚያስተዳድረው የእንግሊዙ ኃላፊ ሳይፈቅድ ሌሎቻችሁ በውሃ እንዳትጠቀሙ የሚል መመሪያ ነው የሰጧቸው በቅኝ ግዛት ጊዜ። አጼ ምኒልክ እና እንግሊዞች በድንበር ጉዳይ ላይ በሚሰማሙበትም ወቅት ተመሳሳይ ነገር ለመስራት ሞክረዋል፣ የተሳካላቸው አልነበርም። የተስማሙበት ነገር ቢኖር አጼ ምኒልክ የተስማሙበት ነገር ቢኖር የጣናን ወንዝ ፍሰት አላቆምም ብለህ ፈርም ተብለው አላቆምም ብለው ፈርመዋል። የጣናን ወንዝ ሀይቅ ፍሰት ከእግዚአብሔር በስተቀር ሊያቆመው የሚችል ሰው የለም። ስለዚህ አላቆመውም ብሎ መፈረማቸው ትርጉም የለው። ሌሎቹ የአባይ ተፋሰስ ሀገሮች ግን በአባይ በናይል ጉዳይ ላይ የግብፅ ፈቃድ ሳናገኝ አንጠቀምም የሚል በእንግሊዞች ጊዜ ጀምሮ የቆየ ፖሊሲ ነው። ግብጾች ይህን ቀጥለውበታል፣ ይህን የቅኝ ግዛት አስተሳሰብ ቀጥለውበታል። ኢትዮጵያ በአባይ ወንዝ ላይ እንዳትጠቀም ለማድረግ የሚያግድ ስምምነት ስለሌለ መሳሪያዎቻቸው ሶስት የተለያዩ መሳሪያዎችን፣ ስትራቴጂዎችን ነበር የሚከተሉት። አንደኛው ስትራቴጂ ኢትዮጵያ በአባይ ላይ ግድብ ለመስራት የምትፈልገውን ብድር እና እርዳታ እንዳታገኝ ከኢትዮጵያ የተሻለ ጂኦፖለቲካዊ አቅም ስላላቸው ይህን አቅም በመጠቀም ማደናቀፍ ነው። በዚሁ መሰረት ይሄ ፖሊሲ ለብዙ አመታት ቀጥሏል። በቅርቡ የተደረገውን ነገር ለማስታወስ ያህል ባለፈው አመት በወቅቱ የግብፅ የውጭ ጉዳይ ሚኒስቴር የነበሩት አቡጌይት ለኢትዮጵያ ብድር እና እርዳታ ሊሰጡ ይችላሉ ብለው ለገመቷቸው መንግስታት ሁሉ ደብዳቤ ጽፏል። የዛሬ ስምንት ወር እንደዚህ አካባቢ ለሁሉም እርዳታ እንዳትሰጡ ብድር እንዳትሰጡ ከሰጣችሁ ከግብጽ ጋር መጣላት ይመጣል። ከግብጽ ጋር መጣላት ማለት ከአረቡ አለም ጋር መጣላት ማለት ነው። ስለዚህ በዚህ መልኩ ባታግዙ ይሻላል የሚል ደብዳቤ ጽፏል። ይህ አዲስ ነገር አይደለም፣ የቆየ ነው። ስለዚህ በብድር በእርዳታ አባይ ላይ ስራ እንዳንሰራ ማድረግ አንዱ መሰረታዊ ስትራቴጂያችን ነው። ሁለተኛው ስትራቴጂ ሆኖ የቆየው ኢትዮጵያን በእጃዞር ማተራመስ። ኢትዮጵያን በእጃዞር ማተራመስ ሁለት ጥቅሞች ይገኙበታል ተብሎ ነው የተገመተው። አንደኛ በውስጥ ቀውስና ጦርነት የምትታመስ ሀገር እስከሆነች ድረስ በልማት ስራ ላይ ለመሳተፍ ጊዜው ማቁሙም አይኖራትም የሚል ግምት ተወስዶ ነው ይሄ የቆየ በ ፕሬዝዳንት ገማል አብደል ናስር ወቅት ጎረቤቶቻችን በሙሉ የአረብ ሊጋ አባላት እንዲሆኑ አረብ የሆነውም ያልሆነው ጎረቤቶቻችን በሙሉ የአረብ ሊጋ አባላት እንዲሆኑ እንዲሆኑና በግብፅ አመራር ስር እንዲገቡ ለማድረግ የተደረገው በከፊል የተሳካ ጥረት የዚሁ ውጤት ነው በሶማሊያና በኢትዮጵያ የነበረውን ግጭት ቀጣይ ሆኖ እንዲቀጥል ለማድረግ ሲሰራ የነበረው ሴራ የዚሁ ክፍል ነው። አሁንም አልቆመም ያ ነገር። ከቅርብ ጊዜ ወዲህ በነጭ ለባሽነት ለዚህ ስራ በነጭ ለባሽነት የተሰለፈው የኤርትራ መንግሥት እና የኤርትራን መንግሥት በመደገፍና በአዝማችነት በማሳተፍ በአፍሪካ ቀንድ ውስጥ አንድ የጥፋት ግንባር ለመመስረት ተንቀሳቅሷል። አስተባባሪው ሻቢያ ነው። አንደኛው ጫፉ አልሸባብ ነው። መሀል ላይ የኢትዮጵያ ጸረ ሰላም የኪራይ ሰብሳቢነት ኃይሎች አሉ። እነዚህ ተደምረው አንድ የጥፋት ኃይል ናቸው። አንድ የትርምስ ኃይል ሆኖ ሲሰለፍ ከበስተጀርባው ደጋፊ እና አስተባባሪ አንድ ደጋፊ ብቸኛ አይደለም። አንድ ደጋፊ እና አስተባባሪ አንደኛው በጊዜያዊነት ከጥቅም ውጭ ሆኗል። አንድ ደጋፊ እና አስተባባሪ ግብጽ ነው የነበረው። በተጨባጭ ሲታይ የኢትዮጵያን ፖሊሲ በቅርብ ይመራው የነበረው የግብጽ የውጭ ጉዳይ ሚኒስቴር ሳይሆን በጀነራል አመር ሰለይማን የሚመራው የደህንነት መዋቅር ነው። የኢትዮጵያን ጉዳይ በቅርብ የሚከታተለውና የሚመራው የውጭ ጉዳይ ሚኒስቴር አልነበረ። እንደሚታወቀው ዑመር ሰሌማን ኤርትራ በተደጋጋሚ የተመላለሱ እና ከኤርትራ መንግስት መሪ ጋር የቅርብ ወዳጅነት ያላቸው ሰው ናቸው። ስለዚህ በአባይ ጉዳይ ላይ የልማት ስራ እንዳይሰራ ነጭ ለባሹ በዋናነት የኤርትራ መንግስት በሁለተኛ ደረጃ ሸባብ፣ በሶስተኛ ደረጃ የኢትዮጵያ ጸረ ሰላም ኃይሎች አንድ ግንባር ፈጥረው እንዲያተራምሱ ነው። ይሄ ነው ሁለተኛው ስትራቴጂ። ሶስተኛውና የመጨረሻው ስትራቴጂ በጣም ግዙፍ ወታደራዊ ኃይል በመፍጠር ሌሎች ሀገሮች አደጋውን ሰግተው እንዲቆጠቡ ማድረግ ነው። በጠቅላላው የግብፅ ፖሊስ እና ወታደር ተደምሮ ወደ ስድስት ሚሊዮን አካባቢ ነው። ከዚህ ውስጥ በቋሚነት የተሰለፈው ወታደር ግማሽ ሚሊዮን ነው። እና ይሄ የውስጥ አጀንዳም አለው፣ የውጭ አጀንዳም አለው። የውጭ አጀንዳ ሌሎች በስጋት እንዲያዩት ማድረግ ነው። እነዚህ ናቸው ሶስቱ ዋና ዋና የግብጽ ስትራቴጂዎች የነበሩት። አሁኑ ሰዓት እነዚህ ስትራቴጂዎች እየተቀየሩ ነው ወይ የሚለው ጉዳይ መታየት ይኖርበታል። በእርግጠኝነት ተቀይረዋል ማለት አንችልም። ነገር ግን አንዳንድ አበረታች ምልክቶች እያየን ነው። ገና የበሰሉ ናቸው ማለት አይቻልም። ግን አንዳንድ አበረታች ምልክቶች እየታዩ ናቸው። ሰሞኑን በግብጽ ጋዜጦች የወጡ ነገሮች በምንከታተልበት ወቅት በጣም ብዙ ቆሻሻ ነገሮች ተብለዋል። የነበረውን ፖሊሲ የሚያስቀጥሉ ቆሻሻ ነገሮች ተብለዋል። ነገር ግን ደግሞ አንዳንድ ተስፋ ሰጪ ጥቂቶችም ቢሆኑ አንዳንድ ተስፋ ሰጪ ነገሮች ደግሞ ተብለዋል። ለምሳሌ አንድ ጋዜጣ አንባቢዎቹን ጠይቆ በጉዳዩ ላይ ያላቸውን አስተያየት ሲጠይቃቸው አብዛኛዎቹ በዚህ ጉዳይ ላይ ወደ ንትርክና ግጭት መግባት የለብንም ተደራድረን ተስማምተን የሁላችንም ጥቅም የሚያስጠብቅ መፍትሄ መሻት አለብን የሚል አመለካከት እንዳላቸው አብዛኞቹ አንባቢዎቹ ገልጿል። ይሄ ጋዜጣ ይሄ ጋዜጣ ያስቀመጠው አባባል ትክክል ከሆነ በከፍተኛ ደረጃ የምንመኘው ነገር እየሆነ ነው ማለት ነው። የምንመኘው ነገር የግብጽ ህዝብ የኢትዮጵያ ህዝብ የግብጽን ህዝብ ለማጥፋት፣ ለማጥቃት፣ ለማደህየት መቼም ቢሆን አስቦ እንደማያውቅ የጋራ ጥቅምን እንጂ የግብጽን ጥቅም ለማጥፋት ለመጉዳት አስበን እንደማናውቅ እንዲገነዘብልን ነበር ከምንም ነገር በላይ የሚፈልግ የግብጽ ህዝብ። እናም በትንሹም ቢሆን ምናልባት ጋዜጣ አንባቢ የሆነው የህብረተሰብ ክፍልም ቢሆን ይሄ ነገር ቀስ በቀስ እየገባው መምጣቱን የሚያመለክት ፍንጭ ተገኝቷል። ይሄ በጣም ጉ በጣም ጥሩ ነገር ነው። ሁለተኛ የግብጽ ከፍተኛ ባለስልጣኖች ከሚሏቸው መጥፎ መጥፎ ነገሮች ባሻገር አንዳንድ ገንቢ ነገሮች ማለት ጀምሯል። ግብጽ በልማቱ ላይ ለመሳተፍ እድል የሚሰጣት ከሆነ ይሄ ጥሩ ነገር ነው፣ ልናየው እንችላለን ወዘተ ወዘተ የሚል አንዳንድ ቃላት። እነዚህ ቃላት በጣም ጥቂት ናቸው። ከነሱ በእጅጉ የበዙ በጣም ቆሻሻ ቃላት አሉ። ነገር ግን ቆሻሻዎቹን አይደለም እኛ ማተኩር፣ ቆሻሻዎቹ አይደለም ማተኩር ያለው፣ ቆሻሻዎቹ ነባሮች ናቸው በሂደት ሟች ናቸው። ማተኮር ያለብን አዳዲሶቹ አሁን በእንጭጩ ያሉ በትንሹ ያሉ እየተፈጠሩ ያሉትን ታዳጊዎቹን ታዳጊ ቃላት ላይ ነው ማተኮር ያለብን። ስለዚህ እንደነዚህ አይነት የተወሰኑ ታዳጊ ቃላት እያየን ነው። ይሄ በጎ ነው እንዲበረታታ ማድረግ አለብን። ዋናው ትኩረታችን እዚህ ላይ መሆን አለብን። ዋናው ትኩረታችን የግብጽ ሕዝብ የግብጽ ሕዝብ የኢትዮጵያ ሕዝብ ጥላቱ እንዳልሆነ እንዲገነዘብልን ማድረግ ነው ከዛ ቀጥሎ የግብጽን መንግስት የጥፋት መንገድ ለማንም እንደማይጠቅም ተከባብሮ ተጠቃቅሞ መኖር እንደሚቻል እንዲገነዘብ ማድረግ ነው። ዋናው እስትራቴጂያችን ይሄ ነው። ዋናው እስትራቴጂያችን ይሄ ሆኖ ሳለ እነዚህ በትንሹ በእርሾ ደረጃ ያሉ ጥሩ ጥሩ ነገሮች እስኪያድጉና እስኪጎለብቱ ድረስ ሊከሰት የሚችለውን አደጋ ለመቋቋም ጥረት ማድረግ ይኖርብናል። አንዱ የግብፅ ስትራቴጂ ያው ትልቅ ወታደር አስቀምጦ ማስፈራራት ነው። ይህን በተመለከተ ልንከተል የሚገባው ፖሊሲ አለመፍራት ነው የሚሆነው ማለት ነው። አለመፍራት ሲባል የቀረርቶ ጋጋታ ማስቀመጥ ማለት አይደለም። አለመፍራት ሲባል ማንቀላፋት ማለት አይደለም። አለመፍራት ሲባል በተጨባጭ በሀገራችን ላይ ሊቃጣ የሚችለው ወረራ ምን ያህል ነው ብሎ ሳይንሳዊ በሆነ መንገድ መፈተሽ ማለት ነው። ሳይንሳዊ በሆነ መንገድ ሲፈተሽ የግብፅ ወረራ አደጋ በኢትዮጵያ ላይ በጣም ትንሽ ነው። ዜሮ ነው ማለት አይቻልም፣ ነገር ግን በጣም ትንሽ ነው። ስለዚህ በዚህ ምክንያት በጣም ትንሽ በሆነ አደጋ ምክንያት እንቅፍ የምናጣበት ምክንያት ይሄ። ይሄ ማለት ግን ዜሮ ስላልሆነ ያቺ ትንሿን አደጋ ለመቋቋም ተጨማሪ የአቅማችንን ያህል ዝግጅት ማድረግ ያስፈልጋል። ይሄን የምናደርገው ግብፅ ይወረናል ብለን ቡራ ከረዩ ለማለት አይደለም። አደጋው በጣም ትንሽ ነው፣ መፍትሄውም በጣም ቀላል ነው። መፍትሄው ተደጋግፎ መኖር ነው። ስለዚህ ወደ ዋናው ስትራቴጂያችን ዋናው ስትራቴጂያችን ላይ እየተረባረብን ምናልባት አምስት በመቶ ድልም ቢሆን አምስት በመቶ ትኩረት ያስፈልገዋልእና አምስት በመቶ ትኩረት ሰጥቶ ለዚህ ጉዳይ የመከላከል አቅማችንን የመገንባት ጉዳይ ያስፈልጋል ማለት ነው። ሁለተኛውና ዋናው አደጋ ግብጾች በቀጥታ በወረራ የሚፈጽሙ ሳይሆን በነጭ ለባሾቻቸው አማካኝነት የሚፈጽሙት ነው። እሱ ነው ትልቁ አደጋ። ወረራዎች በነጭ ለባሾቻቸው አማካኝነት የሚፈጸመውን በፊትም የነበረ ነው። አሁንም በሰፊው አጠናክረው እየገፉበት ነው። በነገሩ የግብጽ አመራር ሳይሰጣቸውም በራሳቸው ተነሳሽነት ሊሰሩ የሚችሉ ነጭ ለባሾች አሉ፣ የኤርትራ መንግስትን ጨምሮ። ስለዚህ የግብጽ መንግስት እርዳታ ቢኖርም ባይኖርም ይኖራሉ፣ እነዚህ ሰዎች፣ የግብጽ መንግስት ጉትጎታ ቢኖርም ባይኖርም ይኖራሉ። ስለዚህ እነዚህን ለመመከት የሚያስችለን አቅጣጫ መከተል ይኖርብናል። ስለዚህ አሁን ግድቡ ከግንባታ ጊዜ ጀምሮ አደጋ ሊከሰት የሚችል ከሆነ በእነዚህ በነጭ ለባሾች እና ሽብርተኞች አማካኝነት ሊፈጠር የሚችል፣ ይህን ለመቋቋም አስፈላጊ ስራ መስራት አለብን። እሱን ቀጥዬ በሌላ ርዕስ እመለስበታለሁ። ሶስተኛው የውጭ እርዳታና እና ብድር እንዳናገኝ ማድረግ ነው መፍትሄው፣ ግብጾች የተከተሉት ስትራቴጂ የውጭ እርዳታና እና ብድር ለማግኘት ያደረግነው ጥረት አልተሳካም። ስለዚህ አማራጭ በራሳችን ጥረት መስራት፣ በራሳችን ጥረት በምንሰራበት ወቅት የግብጽ መንግስትና ሕዝብ ትክክለኛውን ድምዳሜ እንዲወስዱ ለማድረግ በሚያስችል አኳኋን ለመስራት እንደተሞከረ ፕሮጀክት ስንመርጥ በአባይ ግድብ ላይ ሊገነባ የሚችለው ትልቁ የመጨረሻው ትልቁ ግድብ መርጠን እየገነባን ያለ ያለን። ይሄን መገንባት ከቻል ሌሎችን ግድቦች መገንባት እንደማያቅትን ሁሉም ሰው ሊገነዘቡ ይችላል ማለት ነው። ስለዚህ በዚህ ዙሪያ የነበራቸው የተሳሳተ አመለካከት ለመቀየር ይሄ ግድብ የበኩሉን አስተዋጽኦ ያበረክታል ብለን ተስፋ እናደርጋለን። ሁለተኛ፣ ይሄን ግድብ መርጠን ለመገንባት በምንሰማራበት ወቅት የዚህ ግድብ ግንባታ በተጨባጭ ሱዳንና ግብፅን በከፍተኛ መጠን የሚጠቅም እንደሆነ በተግባር ለማሳየት የሚያስችለን ግድብ ነው፣ በተለየ ሁኔታ ይመረጥ። ስለዚህ የዚህ ግድብ ግንባታ በግብጾች አስተሳሰብ ላይ በጎ ተጽዕኖ እንዲያሳርፍ፣ በራሳችን አቅም መስራት እንደምንችል እንዲያምኑ፣ ስለዚህ ያ ስትራቴጂ እንደማያዋጣ እንዲገነዘቡ፣ በራሳችን አቅም በምንሰራበት ወቅት ደግሞ ለጥፋት ሳይሆን ግብጾችና ሱዳኖችን ለመጉዳት ሳይሆን ሁላችንም የምንጠቃቀምበት ሁኔታ ለመፍጠር እንደሆነ እንዲገነዘቡ ነው ጥረት እያደረግን ያለ ነው። ስለዚህ በዚህ ደረጃ የኢትዮጵያ ሕዝብ ሊረጋጋ ይገባል። ስጋቱ ከምን እንደመነጨ ይገባኛል። ነገር ግን ስጋቱን ለመቆጣጠር የሚያስችል ሁኔታ አለ። ቀጥተኛ ወረራ ይመጣል የሚባለው ወሬ በጣም በጣም በጣም የተጋነነ ነው። ከመጣም ያው የተለየ ውጤት ይኖረዋል የሚል ግምት ሊያድር አይችልም። ዋናው በነጭ ለባሾች አማካኝነት የሚሰራው ነው። በነጭ ለባሾች አማካኝነት የሚሰራውን ለመቆጣጠር መንግስት አስፈላጊውን ዝግጅት እያደረገ ነው። ዝርዝሩን በኋላ መለስበታለሁ።